አንድ ሚሊዮን ብርን ወደ ሁለት ሚሊዮን ብር አበዛልሃለሁ በማለት ለማታለል የሞከረ ግለሰብ በቁጥጥር ስር ዋለ። ዋና ሳጅን ደጀኔ ውልፋታ ልፋታ ዘግቦታል። ኢንስፔክተር አልማዝ አባይነ ዝርዝሩን ታቀርበዋለች። ተጠርጣሪው በቁጥጥር ስር የዋለው በቦሌ ክፍለ ከተማ ወረዳ 14 ልዩ ቦታው ማንዴላ ሆቴል ተብሎ ከሚጠራው አካባቢ ነው። ለደህንነታቸው ስንል ማንነታቸውን የማንገልጽላችሁ የግል ተበዳይ የትራንስፖርት ታክሲ አሽከርካሪ የሆኑት ተጠርጣሪው የረጅም ጊዜ ደንበኛቸው ሲሆን አንድ ሚሊየን ብር ካለ በ በሁለት ሚሊየን አበዛለው ካለው በኋላ ተጠራጥረው ለፖሊስ ጥቆማ እንደሰጡ ተናግረዋል። ከላይ ያለው ወረቀት ሲነሳ ከውስጥ ያለው የኢትዮጵያ ብር ትክክለኛ ብር ነው ጎልቶ ወጣ ከዛ እሱን ፓውደሮች አሉ በእጁ ያዘው። እሱን ቀብቶ በውሃ አጥቦ እንደዚህ ነው የምንሰራውኛ አለኝ። ከዛ በኋላ እሽ፣ ምን ያክል ካፒታል ያስፈልጋል ምናምን አልኩት። ከአንድ ሚሊዮን ብር ጀምሮ መስራት እንችላለን አለኝ። አንድ ሚሊዮን እኔ ስለሌለኝ አራት መቶ ሺህ ብር እና እሱን ላምጣልህና ስንት ታረገዋለህ አልኩ። 1.2 ሚሊዮን አድርጌ አራት መቶውን አንተ ከዋናው ጋር ስምንት መቶ አራት መቶ ውን ደግሞ እኔ ወስዳለሁ እና ይሄ ለኬሚካል መግዣ ይሆነኛል አለኝ እኔ አለኝ አመጣልሃለሁ ያልኩት እሱ እንዳይሸሽና በቁጥጥር ስር እንዲውል ስለፈለግኩ ነው እንጂ ብሩን ሰጥቼው እንዲያባዛልኝ አይደለም። የቦሌ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ኢንስፔክተር አስራት ማቴዎስ እንደተናገሩት ተጠርጣሪው ቀደም ብሎ በሜትር ታክሲ ውስጥ ሐሰተኛ አንድ ባለ ሁለት መቶ የብር ኖት በማዘጋጀት ሹፌሩን እያሳየ ብር አበዛለሁ ብሎ ለማታለል ሲሞክር የግል ተበዳይ በሰጡት መረጃ መሰረት ተጠርጣሪውን ከሐሰተኛ ብር ለማዘጋጀት ከሚጠቀምባቸው ቁሳቁሶች ጋር ተይዞ ምርመራ እየተጣራባቸው ይገኛል ብለዋል። ዱቄት ኬሚካሎችን ይዞ በመምጣት ይህንን ከትክክለኛ ኢትዮጵያ ሁለት መቶ ብር ጋር አያይዞ በስር ከስር እሱን ያስቀምጣል። ከላይ ወረቀቶቹን ያስቀምጣል። ወረቀቶቹ ላይ ዱቄቱን፣ ኬሚካሉን ይነሳንሳል። ከነሳነሰ በኋላ በውሃ ያጥበዋል። ካጠበ በኋላ ለተወሰነ ደቂቃ እንዲደርቅ ያደርጋል። እንዲደርቅ ካደረገ በኋላ ወደ ገንዘብ የሚመስል ነገር አታች የተደረገ ስለሆነ ሲላይ ትክክለኛ ብር ይመስላል። ይህን ማድረጉ ፖሊስም ክትትል ፖሊሶች ህብረተሰቡ ጋር ተቀናይተው ባደረጉት ክትትል ይህ መረጃ ቀጥታ ወደ እኛ መጣ። ካዘጋጃቸው ቁሳቁሶችና ኬሚካል ዱቄት ከወረቀቱ ላይ ከሚነሳነሱ ብር ለማስመሰርና ለመስራት ከተዘጋጁ ዱቄቶች ጋር አንድ ላይ ይዞ ወደ መምሪያችን አምጥተው ምርመራ በማጣራት ላይ እንገኛለን። ብር እናበዛለን በማለት ሌሎቹን ጎርተው ራሳቸውን ለመጥቀም የሚንቀሳቀሱ አንዳንድ ግለሰቦች መኖራቸውን ህብረተሰቡ ሰቡ አውቆ አትርፍ ባይ አጉዳይ እንዳይሆን ገንዘቡን በራሱ ፈቃደኝነት ከመስጠት ሊቆጠብ ይገባል ሲሉ ኢንስፔክተር አስራት ማቴዎስ መልእክታቸውን አስተላልፈዋል። የኃይል ድርጊትን በመጠቀም ያስገድዶ መድፈር ወንጀል የፈጸመ ተከሳሽ በስምንት ዓመት ጽኑ እስራት ተቀጣ። ዋና ሳጅን ፈለጉ ተከሳሽ አቡሽ ቦሌ ከምሽቱ አራት ሰዓት ላይ የአስራ ሰባት ዓመት ወጣት የሆነችውን የግል ተበዳይ ወደ መጸዳጃ ቤት በገባችበት ሰዓት ላይ ያስገድዶ መድፈር ወንጀል የፈጸመው በጉለሌ ክፍለ ከተማ ወረዳ ስድስት አካባቢ ነው። የጉለሌ ክፍለ ከተማ ፖሊስ መምሪያ የሴቶችና ሕጻናት የወንጀል ምርመራ ማስተባበሪያ ኃላፊ ዋና ሳጅን መሰለ ሀብቱ እንደተናገሩት ተከሳሽ አቡሽ ቦሌ የግል ተበዳይ ራሷን መከላከልና የድረሱልኝ ድምፅ ማሰማት እንዳትችል አንገቷን በማነቅ ያስገድዶ መድፈር ወንጀል በመፈጸሙ ፖሊስ አስፈላጊው ምርመራ ሲያጣራበት ቆይቶ በክፍሉ አቃቢ ህግ ክስ እንደተመሰረተበት ተናግረዋል። የግል ተበዳይና የተከሳሹ የቀበሌ ቤት የጋራ ግቢ ውስጥ ነው የሚኖረው። ይህንን አብሮ ይኖሩ እያሉ ተጠርጣሪው ትንሽ መጠጥ ከጠጣ በኋላ የግል ተበዳይ ወደ ሽንት ቤት ስትገባ ተጠርጣሪው ተከትሎ በመግባት የአስገድዶ መድፈር ወንጀል ይፈጸሙ። ይህንን ከፈጸመ በኋላ የግል ተበዳይና ወቀጥታ ወደ ዳግማዊ ምኒልክ ሆስፒታል ሕክምና እርዳታ እንድታገኝ ነው የላክናት። ይህንን ሕክምና እርዳታ ታክማ ከመጣች በኋላ የምርመራ መዝገቡ አደራጅተን ተጠርጣሪ ወዲያው ነው የተያዘው። መዝገቡ አደራጅተን ለክፍሉ አቃቤ ሕግ የምርመራ መዝገቡ በማቅረብ ይህንን የሰውና የሕክምና ማስረጃ ካቀረብን በኋላ ለክፍሉ አቃቤ ሕግ የምርመራ መዝገቡ አቅርበን ክስ እንዲመሰረት አድርገናል። የፌዴራል የመጀመሪያ ደረጃ ፍርድ ቤት በተከሳሽ አቡሽ ቦሌ ላይ የቀረበውን የክስ ጉዳይ ተመልክቶ ውሳኔ ማስተላለፉን ዋና ሳጅን መሰለ ተናግረዋል። ይህንን ከሆነ በኋላ አቃቤ ህግ የክፍሉ ክስ መስርቶ አራዳ የመጀመሪያ ፍርድ ቤት ሁለተኛ ወንጀል ችሎት አቅርበን ተጠርጣሪው በስምንት ዓመት ጽኑ እስራት እንዲቀጣ አድርገናል። በህጻናትም ሆነ በታዳጊዎች ላይ የሚፈጸመውን ጥቃት መከላከል የሁሉም ድርሻ ነው። በተለይ ወላጆች የልጆቻቸውን እንቅስቃሴ መቆጣጠርና ተገቢውን ጥበቃ ማድረግ ይኖርባቸዋል ሲሉ ዋና ሳጅን መሰለ መልእክት አስተላልፈዋል። ከድርጅት ውስጥ የግንባታ እቃ ስርቆት ወንጀል የፈጸመ ግለሰብ በጽኑ እስራት ተቀጣ። ዋና ሳጅን አዳነ ደስታ ዝርዝራለው። ተከሳሹ ዳንኤል መንግስቱ ይባላል። ወንጀሉን የፈጸመው በለሚኩራ ክፍለ ከተማ ወረዳ ሶስት አያት የኢትዮጵያ አየር መንገድ ለሰራተኞቹ ከሚያስገነባው የጋራ መኖሪያ ቤት ግንባታ ቦታ ነው። የበሻሌ አካባቢ ፖሊስ ጣቢያ ወንጀል መርማሪ ኢንስፔክተር ዘላለም ኃይሌ ተጠርጣሪው በድርጅቱ ውስጥ በቀን ሰራተኝነት ተቀጥሮ በሚሰራበት አጋጣሚ የጠበቀው ሁኔታውን በማጥናት ለግንባታ አገልግሎት ሊውል የነበረን ንብረት ይዞ ከአካባቢው በመራቅ ለመሸጥ ሲል መያዙን ተናግረዋል። ተጠርጣሪው ይዞ በሚሰራበት ሲያናጺ ረዳት ሆኖ በሚሰራበት ሰዓት ላይ ነው ለህንፃ ቱቦ ማሰሪያዎች የሚያገለግሉ ብረቶችን ሰርቆ በጠበቃዎች እጅ ከፍንጅ ተይዞ የምርመራ መዝገባችንን በማስረጃ አጠናክረን ለሚመለከተው ለፌዴራል አቃቤ ሕግ ለሚኩራ ምድብ ችሎት አቅርበን ተጠርጣሪ የሆነውን የዛው ሰራተኛ በአናጺ ረዳትነት ይሰራ የነበረውን ተጠርጣሪ ዳንኤል መንግስቱ የተባለውን በሶስት ዓመት እስራት ውሳኔ እንዲያገኝ ተደርጓል። በግንባታ ስራ ላይ ያሉ ድርጅቶች ለግንባታ ስራ የሚጠቀሙባቸው ንብረቶች የስርቆት ወንጀል እንዳይፈጸምባቸው ለጥበቃ በሚያመች ቦታ በማኖር ጥንቃቄ ሊያደርጉ ይገባል ሲሉ ኢንስፔክተር ዘላለማይሌ በመልእክታቸው አሳስበዋል። ሎተሪ ደርሶኛል በማለት የማታለል ወንጀል የፈጸሙ ሁለት ተጠርጣሪዎች ተይዘው ምርመራ እየተጣራባቸው ይገኛል። ምክትል ሳጅን ፍሬዊኔ ገብረ ጻድቅ ዘግበዋለች። ዋና ሳጅን ፈለጉ ሻሻግሬ ዝርዝሩን ታቀርበዋለች። ሁለቱ ተጠርጣሪዎች የማታለል ወንጀሉን የፈጸሙት በአራዳ ክፍለ ከተማ ወረዳ ዘጠኝ ልዩ ቦታው አራት ኪሎ ብርሃንና ሰላም ማተማ ቤት አካባቢ ነው። የግል ተበዳይ ዳንኤል ሽሻይ መንገድ ላይ እየተንቀሳቀሰ እያለ አንደኛው ተጠርጣሪ በመምጣት ሎተሪ ደርሶኛል፣ የሚወጣበትን ቦታ አላውቀውም በማለት ከሁለተኛው ተጠርጣሪ ጋር በመሆን ወንጀሉን እንዴት እንደፈጸሙበት ተናግሯል። መንገድ ላይ የሄድኩ ሎተሪ ደርሰኛል ብሎ አሳየኝ ና፣ ከዛ የት ነው ና ውጣው ብሎ አሳየ። ከዛ እኔ አላውቀውም ሲለው አንድ ሁለተኛ ተጠርጣሪ ሞተ ደግሞ እኔ ያውቀዋለሁ አለ። ሰው አምስት ሺህ ደርሶታል፣ አዎ ደርሶታል አለ። እኔ ያውቀዋለሁና እናሳየውና የተወሰነ ብር ይስጠ ብር አለ አለኝ። ከዛ ክስ ላይ የለኝም ብር አካውንት ሳው አልኩ። እሺ በቃ እናውጣውና እንስጠው አለ። ከዛው ጥቸ ሰጣች የአራት ኪሎ አካባቢ ፖሊስ ጣቢያ የወንጀል መርማሪ ሳጅን ጌታ ሰው አበጀ እንደተናገሩት ሁለቱ ተጠርጣሪዎች ሎተሪ ደርሶናል በማለት አስራ ዘጠኝ ሺ ብር አታለው ለመሰወር ሲሞክሩ በወቅቱ የወንጀል መከላከል ስራ ላይ በነበሩ የፖሊስ አባላት ተጠርጣሪዎች እጅ ከፈንጅ ተይዘው ምርመራ እየተጣራባቸው መሆኑን ገልጸዋል። አንደኛ ተጠርጣሪ መጀመሪያ ሎተሪ የሰባ አምስት ሺብር ሎተሪ ደርሶኝ ነው በሚል ይጠይቀዋል የግል ተበዳይ እና ቦታውን እንዲያሳየው ሲጠይቀው አይ አላቆም ብሎት ሲሄድ ሁለተኛ ተጠርጣሪ ከአንደኛ ተጠርጣሪ ጋር ማይታወቁ በመምሰል የ7500 ብር ሎተሪ ካሳያቸው በኋላ እኔ ቦታውን አውቀዋለሁ እና ብር እንስጠው በማለት የግል ተበዳይን የመግባባት ስራ ይሰራል። የግል ተበዳይም የ7500 ብር ሎተሪ ስለመሰለው እና ብር አውጥተን እንስጠው ቀሪውን እንካፈላለን በሚል አይነት ሳቢ በማግባባት ስራ ይሰራው ብር እንዳልያዘ ሲገልጽለት ከባንክ አውጣ ይለዋል። ከባንክ ሄድና 19 ሺ ብር ያወጣና ለአንደኛ ተጠርጣሪ እንዲሰጥ ያደርገዋል። ብሩን ይዘው ለመሰወር ቦታ እያመቻቹ ባለበት ሰዓት ላይ በአካባቢው ይህንን ወሬያቸውን ሲነጋገሩ የሰማ የፖሊስ አባላቶች ነበሩ። ቀድሞ ይህንን የግል ተበዳይ እነዚህ ተጠርጣሪዎች እያታለሉት ሊሆን ይችላል በሚል ይይዟቸዋል። ከተያዙ በኋላ ተይዘው ወደ ጣቢያችን ይመጣሉ። እኛም በምርመራ እያጣራ እንገኛለን ማለት ነው። ወንጀል ፈጻሚዎች ልዩ ልዩ የማታለያ ስልት በመጠቀም ወንጀል ይፈጽማሉ። በተለይ ደግሞ ሎተሪ ደርሶናል፣ የአዲስ አበባ መታወቂያ የለንም፣ የምናወጣበትን ቦታ አናውቀውም በማለት በተደጋጋሚ ጊዜ የማታለል ወንጀል የሚፈጽሙ እንዳሉ ሕብረተሰቡ ተገንዝቦ ጥንቃቄ ማድረግ እንደሚኖርበት ሳጅን ጌታሰው አበጀ መልእክታቸውን አስተላልፈዋል።